ትግስትና እኔ ዛሬ ወጉ ይድረሰን ብለን እኛም ግቢያችንን እያጠብነ ነውና፣ እንደምታይቱ ውሃ ያጠፍታ ነበር ነው፣ ውሃ መጣች። ከዛ ውሃ አይቱ ከመጣችም ማለትና እኛም እያጠብነ ነው። እስኪ እንጠብ፣ አብረን እንጠብ። ምን ላግዝሽ ትግስቲ? ቆይ ቁርሲ ቁርሲውን ባይሆን እኔ ልሰታትር ይሄ ለምን እንደው አላቅም፣ አይለቅም። የሚገርማችሁ ነገር ከመጀመሪያው ጠቁሮ ይሆን ምን ይሆን በምን ምክንያት እንደዚህ ይሆን አላቅም? አላቅም። እስኪ ለማንኛውም እንጠባው። በዛውም የቅዳሴውን ወንድ ድምጽ እየሰማችሁ፣ በጣም ብዙ ሰው የቅዳሴ ድምጽ፣ የቅዳሴ ድምጽ፣ የቅዳሴ ድምጽ ይላልና ያ ማሽን አለብሽ ነው። ይሄን እንደዚህ አድርገን ጥብጥብ እናደርጋለን። አይለቅም። የሚገርማችሁ ነገር ሳሙን አርገሽበታል። የማንኛው አሸዋው ከበፊት

ትግስታል ተቻለችን በቃ ዛሬ እኔ ጻበል ተጠርቼ እጄ ነበርና እጄ ብመጣ ጀምረው አገኘው። ከጀመርሽው ማብዬ በዛውም እኛ እንደዚህ ያደረግነ ግን ቆንጆ ሆኗል። በቃ አሁን ይሄን ነው በቡርሾ ዲውዛ አስገብዩና በቃ ካለቀቀ ምንም ማረጋን ይችላል። ካለቀቀ ምን አርገው ምን ይደረጋል? ያኛው ሶሪ ሻወር ቤት ያለው አጥበሽዋን ወይኔ ወይኔ አጠፍኩት። ከዛ ትፈነዳለች። አላልኩሽም? እዩ ይፈነዳ እዛ ታይ አ የፈነዳው እያሳየዋቸው አይደለ ጎማው እዚህ ሲታጠፍ እንትን እያለብን እንታች እየፈነዳብን አባት በቃ የሚታጠብ ካለ ወደዚህ አውጭ ልኝ እኔ ያጣጠባለሁ። እቃውን እነዚህ ናቸው ያሉ፣ እነዚህን ማን ያጣጠባቸዋሉ? እኔ ያጣጠባለሁ እቃን። እኛ ቤት ስራ በተራ ነው። ሻወር ቤቱ ዝጊው። እኛ ቤት ስራ በተራ ነው። ትግስት የሆነ ስራ ከጀመረች እኔ እቃጥባለው። ትግስት ስራ ጽዳያት ምናምን እያጸዳይ ከሆነ እኔ ደግሞ ሌላ ስራ ሰራለሁ። እኛ ቤት ስራ እንዲህ ነው እንጂ አንድ ሰው ላይ ስራ አይጣድም። በነገራችን ላይ ያኛው መስኮት የመኝታ ክፍሉን ዘግቼው ቢሆን አሁን አፈስበ ነበር ውሃ። ችግሩ አልተዘጋማው እንትኑ ምድብ ባለው እቃ በሙሉ እዛ ውስጥ ይሟሟል። አሁን ሱ ፍትጋርገሻ አውጭው ከዛ ቤታችን ግን እንዲያጸዳዳል ነው። ማብራት የለም ማብራት አለ አዳረ ማብራት መጥቷል። ለማንኛውም ዛሬ በዚህ መልኩ ነው ያሳለፍ ነው በጽዳት ነው ቤታችንን ያሳለፍ ነው። ሀይለቅማ ትግስቱ አይበቃው። እሱም በቃ ሙጥጥ አድርገሽ አውርጂው። በቃ ራት እንድንሰራ ራት ልንሰራ ነው። የራት ሰዓት አልፏል። እኛስ በየ ዛሬ መድኃኔዓለም ነው። የአመቱ መጋቢት 27 እንኳን ያደረሳችሁ በነገራችን ላይ እኛም ዝክር ስንዞር ውለነ ገና አሁን እየመጣን ነው ወደ ቤት። ምጥጥስል ደግሞ ትግስቷ ቤቱን እያጸደበች ሳገኛት ላግዛ ብዬ ነው። ቀይና ጣጥቤ ደግሞ ወደ ራት እንገባለን። በጣም የሚያስጠላቸው ነገር አሁን ይሄን ነው። እኛ ቤት ይህ አልተሞላም። ይሄ ስላልተሞላ ስንወጣ ስንገባ ጭቃ ስለሚሆን በቃ ይደርስ እንትን ይላል ትግስት፣ ይርሳል። ስንወጣ ስንገባ ጭቃው ይሄ እዚህ ጋር ያለው ጭቃ ቤቱ ሰላም እና አጥበሽ ዲኖ ትግስት ይሄን እሰይ ቆንጆ ነው። ለነገ ወዲያ እና እንደዛ ነው። ለማንኛውም ዛሬ አ አይደለ አይቺን የተነጣ ላይና ታው ነው ያጥባታል አሁን ለብሻት የነበረው ነበር። አው ከመስፈየቱ ጋር ነበር ፏላችሁ እኮ የላችሁ ነጠላዬን አጥባልኝ አ ነጠላዬን አጥባልኝ አለ ትግስት። ነጠላዬ ቆሽሽው አዎ እጥብ አድርጊ። ና በርሚል ውስጥ አስገቢ ጎማውን፣ በርሚሉን እንሙላ። ነዛሬ እንደዛ እያልን ነው የዋልነው። ለማንኛውም የዛሬን ቪዲዮ በዚህ መልኩ ላሳያችሁ ብዬ ነው እስኪያየሩ ንፋሱን ያለውን አካባቢውን የቤቱን ሁኔታ ምናምን። ግን አይገርማችሁም? ይምንም አይለቅም። ስማምን ነው ነው፣ ግን አይለቅም። ይሄ ጭራሹን እና ብዙ ሰው ኩሽና ስሪ፣ ለምንድነው እዛጋ የምታናጪው እያላችሁ ነው ተቻለ። በነገራችን ላይ እዛ ዛጋማ እንዴት ኩሽና ለሰራ ነው። አሁን ጊዜያዊ ኩሽና፣ ቀለል ያለች ኩሽና ሰራለሁኝ። ብዙ ሰው ለኔ ያሰባችኋላችሁ፣ በጣም ብዙ በጣም ብዙዎች አሰባችሁልኛልና ያሰባችሁልኝም፣ ያው ካለሁበት አንጻር ነው፣ ካለንበት ከኖርንበት አንጻር ከሁሉ ነገር ነው። ሶ ችግር የለውም። አስት እና ለእኔ አስባችሁ ነው። ያው ካለው አንጻር አንዷ እህቴ እንደውም ኩሽና ስሪ፣ ኩሽና መስራት ግድ ይልሻል፣ አንቺ በጣም በብዙ ነገር የተጎዳሽ ልጅ ነሽ ብለኛለች፣ እና እውነቷን ነው። በቅርቡ ኩሽና እሰራለሁ። ወደ ቤት ስንገባ ጨለማ ነው። መብራቱ መሰለኝ። በቅርቡ ኩሽና እንሰራለን። እሁ ደስ ሲል መብራቱ። በቅርቡ ኩሽና እሰራለሁ እና ለእኔ ያሰባችሁልኝ በሙሉ አመሰግናለሁ። ፎጤ ፋኖ ፎጣ ለባሽ እያላችሁ ለምትሰድቡኝም፣ አይዶን ኬር እንደፈለጋችሁ መሳደብ ትችላላችሁ። እኔ ራሴ ኑሮ እየኖርኩ ነው እንጂ የሰው ኑሮ እያኖርኩ አይደለም። በተረፈ ወዳችኋለሁ። ላይክ ሼር፣ ሳብስክራይብ ለምታደርጉኝ ደግሞ በጣም አርጌ አመሰግናችኋለሁ። ቤቱ ምን እንዳስመሰል ነው። ከዛ ያለውን እቃ ወደዚህ የወረወር ነው። ጫማውን ኩሉ ነው። ግቢውን ስናጠብ ና እና ቤት ይችን ተመስናለች። ባይ ባይ።